በስካሁኑ የምርጫ ሂደት ለምርጫ አስፈጻሚ ከፌዴራል ጀምሮ እስከ መስጂድ ድረስ ያለው የፌዴራል፣ የክልሎች፣ የዞን፣ የወረዳዎች፣ የመስጂድ ምርጫ አስፈጻሚዎች ሁሉም በየደረጃቸው ተቋቁመዋል። ለነዚህ ለተቋቋሙት ደግሞ አስፈላጊ የተባሉ ማንዋሎች ተዘጋጅቶ ማንዋሎቻቸውን አግኝተዋል። በሶስተኛ ደረጃ ስልጠና ነው። ለነዚህ ስልጠናዎች እንደየደረጃቸው ተሰጥቷል። በስካሁኑ ግን ተቋማዊ ዝርጋታው ተጠናቆ ስልጠናዎች በመሰጠት ላይ ይገኛል። እዚህ የተሰበሰቡት ከ7ሺ እስከ 8000 የሚሆን ምርጫ አስፈጻሚዎች ናቸው። በአዲስ አበባ ከተማና በሸገር እንዲሁም ከየክልሉ የተሰበሰቡ ለነዚህ የምርጫ ግንዛቤ ለመስጠት እንዲሁም ደግሞ የመጀመሪያው የቅድመ ምርጫ ዝግጅት መጠናቀቁንና ወደ ምዝገባ ለመግባት ዛሬ ምዝገባን ለማብሰርና የምዝገባ ሰነድን ለማስረከብ ነው። ለክልሎችና ለምርጫ አስፈጻሚዎች ከተለያዩ የሀገሪቱ ክፍሎች የተውጣጡ የምርጫ አስፈጻሚዎች በመድረኩ የተካፈሉ ሲሆን ገለልተኛና ተአማኒ በሆነ መንገድ ለማከናወን የሚያስችሉ ግንዛቤዎች እንዲወሰዱ መደረጉ ተመላክቷል። ምርጫ እንዴት ይከናወናል? ምርጫ የት ይከናወናል? ምርጫ መቼ ይከናወናል? ምርጫ በማን ይከናወናል እና ለምርጫ የሚያስፈልጉ ስነ ምግባሮች ምን ምንድን ናቸው የሚሉ በተቻለ መጠን ዓለም አቀፋዊ ግንዛቤን በስልጠና ውስጥ ቢያካተተ ምርጫ ግንዛቤ መስጫ ነው የሚሆነው። ኃላፊነት የወሰዱ አመራሮች ቃለ መሐላቸውን ፈጽመዋል። ይህ ቃለ መሐላ ደግሞ እንደ ማንኛውም አይነት ቃለ መሐላ አይደለም። ፖለቲካል አይደለም፣ ሃይማኖታዊ ነው። ሃይማኖታዊ ደግሞ ሲሆን በጣም ጠንካራ ይሆናልና የከበደ ይሆናል እና እነዚህ ሰዎች የወሰዱትን ኃላፊነትና አማና ወይም ደግሞ ታማኝነት ኢንሻ አላህ ከግብ ያደርሱታል የሚል እምነት አለኝ።